ሰላም ሰላም። ዛሬ እንግዲህ ትእቢት ተብሎ የሚጠራውን የምግብ አሰራር ይዤላችሁ መጥቻለሁ። በተለያየ ቦታ ላይ የተለያየ ስም አለው እና ዋናው ነገር ደግሞ ዛሬ ይህንን የምሰራው ጉንፋን ይዞኛልና ለጉንፋን በጣም ፍቱን መድኃኒት ነው። በጣም ማለት ነው። እዚህ ጋር እንደምታዩት እንግዲህ ኮሮሪማ፣ ነጭ ሽንኩርትና ዝንጅብል እና ቀይ ሽንኩርት ድቅቅ አድርገን እንከትፋለን። እና ሚጥሚጣ፣ እና የተፈጨ ስጋ፣ ቃሪያ የሚጥሚጣ ቃሪያ ካላችሁ እሱም ማድረግ ትችላላችሁ። ዋናው ማቃጠሉ ነው። ይሄ የኔ በደንብ ያቃጥላል እና ዋናው በደንብ የሚያቃጥል ቃሪያ ይሁን እና እንደዚህ ደቀቅ አድርገን እንከትፋለን። የትቢት ዋና ጣዕሙ ማቃጠሉን ነው እና እዚህ ጋር እንግዲህ ቅቤን አቀልጣለሁ መጥበሻ ላይ አድርጌ፣ ቅቤው ከቀለጠ በኋላ እሳቱን አጠፋዋለሁ እና ነጭ ሽንኩርት፣ ሚጥሚጣ እና ኮረሪማ ጨምርበታል። እንደዚህ አድርጌ አብሬ ካዋርኩ በኋላ ቀይ ሽንኩርቱንና ቃሪያውን ጨምርበታለሁ። እንግዲህ ምግቤ ደርሰዋል። ትንሽ ሚጥሚጣ ጨመርኩበት፣ እኔ በደንብ እንዲያቃጥለኝ ፈልግ ያለ እንደዚህ ሆኖ ደርሷል። ከዛን በፈለግነው እቃ ላይ ማድረግ እንችላለን። እኔ ጣባ ላይ ነው ያደረኩት። እንደዚህ ሲታይ ራሱ በጣም ደስ ይላል ነው እንጀራ ከጎንና ከጎን አድርገን እንደዚህ አቅርበን ለራሳችን ቢሆን ለእንግዳ ቢሆን በጣም ደስ ይላል። ይሄን በልቼ የምንጉንፋን በዛ ላይ ደግሞ ይሄን የመሰለ ቡና ጠጥቼበት በቃ የምንጉንፋን እና እንደዚህ ፋው አድርጌ ቡና ይሄን አቀራርቤ